በመቀለ ከተማ ደብረ ጽዮን ገብረ ሚካኤልን ለመቆጣጠር ያለመ ልዩ ኦፕሬሽን መሰራቱን የተመለከተ ሚስጥራዊ መረጃ ደርሶናል። በቆይታችን በዝርዝር ይቀርባል። የፋኖ ታጣቂ ኃይል የአማራ ክልልን አብዛኛው አካባቢ እንደተቆጣጠረ አንድ የእንግሊዝ ሚዲያ አውታር ዘግቧል። ቲክቶከር አዶናይ በአየር ኃይል ንግግር እንዲያደርግ ያደረጉ አካላት ላይ እርምጃ ሊወሰድባቸው እንደሆነ ሰበር መረጃ ከአየር ኃይል ደርሶናል። አንድ የፋኖ ከፍተኛ አመራር ለመንግስት እጅ መስጠቱ አወዛጋቢ ሆኗል። ክብሯትና ክብሯን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሠረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ ባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ የምናልፍ ይሆናል። ጥበብ ሚዲያ የህዝብ ድምፅ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ3 ሳንቲም ተገዝቶ 154 ብር ከ3 ሳንቲም ይሸጣል። ፓውንድ ስተርሊንግ 196 ብር ከ6 ሳንቲም ተገዝቶ 200 ብር ከ5 ሳንቲም ይሸጣል። የአውሮፓ ዩሮ 175 ብር ከ5 ሳንቲም እየተገዛ 179 ብር እየተሸጠ ነው። የስዊዝ ፍራንክ 184 ብር ከ8 ሳንቲም ተገዝቶ 188 ብር ከ5 ሳንቲም ይሸጣል። የኮይት ዲናር 483 ብር ከ8 ሳንቲም ተገዝቶ 493 ብር ከ4 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ9 ሳንቲም ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን አንድ የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ1 ሳንቲም ተገዝቶ 42 ብር ይሸጣል። የሳኡዲ ሪያል 40 ብር ከ3 ሳንቲም ተገዝቶ 41 ብር ከ1 ሳንቲም እየተሸጠ ነው። እንዲሁም በእያንዳንዱ የውጭ ሀገር ገንዘብ ላይ 10 ብር ተጨማሪ ጉርሻ አለው። የእንግሊዙ ዘጋርዲያን ጋዜጣ ኢትዮጵያ ዳግም ወደ ግጭት አፋፍ ላይ ባለችበት በዚህ ወቅት ፋኖ የተሰኘ ብሔርተኛ ሚሊሻ ከዓለም በተቆራረጡት የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ ገጥሟል ሲል ዘገበም። የትግራይ ጦርነት ካበቃ ከሶስት ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰው ከባድ የትጥቅ ዓመፅ እየተናወጠች ነው ያለው ዘገባውም፣ በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች ማለትም 80 በመቶን የክልሉ አካባቢዎችን መቆጣጠሩን ገልጿል። ዘገባው እንዳመላከተው የፌዴራል ኃይሎች አመጹን ለማፈን በሚያደርጉት ጥረት ሰፊ ሰብአዊ መብት ጥሰቶችን እየፈጸሙ ነው። ከነዚህ መካከል አፈና፣ የጅምላ ግድ ያ ጾታዊ ጥቃትና በሰብአዊ እርዳታ ሰራተኞች ላይ የሚደርሱ ጥቃቶች ይገኙበታል ሲል ገልጿል። ሁኔታው ከቁጥጥር ውጪ የሆነ ነው ያለው ዘገባው በክልሉ ከሱዳን ጦርነት ሸሽተው የመጡ ስደተኞችን ጨምሮ ከ2.3 ሚሊዮን በላይ ሕዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገው አስታውቋል። ይህ ሁሉ የተጀመረው በአንድ ወቅት የፌዴራል መንግስት አጋር የነበረው ፋኖ ከትግራይ ጦርነት በኋላ በፕሪቶሪያ የሰላም ስምምነት ክህደት እንደተፈጸመበት ማመኑን ተከትሎ ነው ያለው ዘገባውም በተለይም መንግስት የክልል ልዩ ኃይሎችን ለመበተን መወሰኑ በአማራ ተዋጊዎች ዘንድ ቀጥተኛ የጸጥታ ስጋት እንደሆነ ተወስዷል ሲል አስታውቋል። ዘገባው ይህንን ጥልቅ የክህደት ስሜት ሲልም ገልጾታል። በሺዎች የሚቆጠሩ የቀድሞው ልዩ ኃይል አባላት የፋኖን ጦር በመቀላቀል ወታደራዊ ልምዳቸውንና ትጥቃቸውን ይዘው ወደ 20 ሺ ገደማ ተዋጊዎችን እንደፈጠሩም ገልጿል። ፋኖ ራሱን የአማራ ህዝብ ተከላካይ አድርጎ የሚቆጥር ሲሆን ግቡም ከክልሉ መቆጣጠር አንስቶ የአቢይ አህመድን መንግስት እስከመጣል ድረስ ይደርሳል ብለዋል ጋዜጣው በዘገባውም። የአካባቢው ነዋሪዎችና ንጹሐን ዜጎች በግጭቱ መሃል ሆነው ከባድ ዋጋ እየከፈሉ እንደሆነም ገልጿል። የ23 ዓመቷ ገቴ በየኖ የአምስት ዓመት ልጇን በእጇ ይዛ እርሻዋን ስታቋርጥ በመንግሥት ኃይሎች ከተተኮሰ ሞርተር ጥይት ፍንጣሪ ልጇ ተበጣጥሶ ህይወቱ አልፏል በህይወት እንድኖር ምክንያት የሰጠችኝ በህይወት የተረፈች ልጄ ብቻ ናት ስትል ለጋዜጣው ተናግራለችም በተመሳሳይ ሌላዋ ነዋሪ ደግሞ የ83 ዓመት እናታቸው በፌዴራል ድሮን በተመታ ቤታቸው ውስጥ እንደተገደሉ ተናግረዋል እነዚህ ጥቃቶች በህዝቡ ዘንድ በማዕከላዊ መንግስት ላይ ከፍተኛ ቁጣ የቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምር አድርገዋልም ብለዋል። ጋዜጠኛ ቲቴንጊሰን በሰሜን ወሎ ላስታ አካባቢዎችን መጎብኘቱን ጠቅሶ በአሁኑ ወቅት ክልሉ በፌዴራል ኃይሎች በከተማ እንዲሁም በፋኖ ኃይሎች በገጠራማ አካባቢዎች ተከፋፍሏል። በየቦታው በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስ ታግቷልም ብሏል። በሌላ በኩል ፋኖ ራሱ በትግራይ ጦርነቱ ወቅት በወልቃይትና ራያ አካባቢዎች የዘር ማጽዳትና ሌሎች ጥቃቶችን እንደፈጸመ ክሶች እንዳሉበት ተናግሯል። እየጨመረ የመጣው የጸጥታ መደፍረስና የኢኮኖሚ ውድቀት እንዲሁም በአንዳንድ የፋኖ ቡድኖች የሚፈጸመው የገንዘብ ምዝበራም የህዝቡን እምነት ቀስ በቀስ እየሸረሸረው እንደሆነ አስረድቷል። ቲክቶከር አዶናይ ባሳለፍነው ሳምንት መጀመሪያ በኢፌድሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊቱ አባላት የማነቃቂያ ንግግር ማድረጉን ተከትሎ ግለሰቡን ወደ ከፍተኛ ጥበቃ ተቋሙ ያስገቡት የሰራዊት አባላት ላይ ምርመራ መጀመሩ ተሰምቷል። ቲክቶከሩ ንግግሩን ሲያደርግ የሚያሳይ ቪዲዮ በራሱ የቲክቶክ ገጽ ላይ መለቀቁ ይታወሳል። ይህ ክስተት በማህበራዊ ሚዲያ ከተሰራጨና ከፍተኛ ጥያቄን ካስነሳ በኋላም ቪዲዮን ጨምሮ ከጉዳዩ ጋር ተያያዥነት ያላቸው ጽሁፎች ከግለሰቡ ማህበራዊ ሚዲያ ገጾች እንዲነሱ መደረጉ ተገልጿል። የአየር ኃይል ቅጥር ግቢ ከፍተኛ የሀገር ደህንነት ጥበቃ ከሚደረግባቸው ተቋማት አንዱ እንደመሆኑ መጠን ይፋዊ ተልእኮ የሌለው ግለሰብ ወደ ተቋሙ ገብቶ ንግግር ማድረጉ፣ ንግግሩም ሰራዊቱን የማይመጥንና ወታደራዊ ደህንነት ፕሮቶኮልን በግልጽ የጣሰ መሆኑ ጥያቄዎችን አስነስቷል። ቲክቶከር አዶናይ ወደ አየር ኃይል ግቢ እንዲመጣ ያመቻቹና እንዲገባ የፈቀዱ የሰራዊቱ አባላት ላይ አስተዳደራዊ እርምጃ ለመውሰድ የሚያስችል ማጣራት እየተሰራ ነው ተብሏል። እርምጃው በምን ደረጃ ላይ እንደሚገኝ በማን እንዳተኮረ እስካሁን ድረስ ከመከላከያ ሰራዊቱ በይፋ የተገለጸ ነገር የለም። በአማራ ክልል ከመንግስት ኃይሎች ውጊያ ላይ ከሚገኙ የታወቁ የፋኖ አመራሮች አንዱ የሆነው ማስረሻ ሰጠ እጁን ለመንግስት መስጠቱን አንድ ስማቸውን ያልተጠቀሰ የመንግስት ባለስልጣን ገለጹም። ባለስልጣኑ እንደገለጹት ማስረሻ ሰጤ ከነአጃቢዎቹ ከወሎ አካባቢ ተነስቶ ወደ ምስራቅ ጎጃም ዞን በመምጣት እጁን ሰጥቷል። ማስረሻ ሰጤ በተለይም በምስራቅ ጎጃም ዞን የፋኖ ንቅናቄን በማደራጀትና በመምራት በስፋት ከሚታወቁ ቁልፍ አመራሮች አንዱ ነው። የአማራ ፋኖ አንድነት ምክር ቤት ከተባለውና የተለያዩ የፋኖ መዋቅሮች በአንድ ላይ ለማሰባሰብ ከተቋቋመው ምክር ቤት መስራች አመራሮች መካከል ተጠቃሽ ነው። የፖለቲካ ምሁራን እንደሚተነትኑት የማስረሻ ሰጤ እጅ መስጠት በአማራ ክልል ካለው ግጭት ጋር በተያያዘ ትልቅ ክስተት ተደርጎ ይወሰዳል። ማስረሻ ሰጤ በፋኖ መዋቅር ውስጥ ያለው ተደማጭነትና ተምሳሌትነት ከፍተኛ በመሆኑ እሱ እጅ መስጠቱ ለመንግስት ትልቅ ድል ተደርጎ የሚቆጠር ሲሆን፣ በተጨማሪም ሌሎች ተዋጊዎች እጃቸውን እንዲሰጡ ለማበረታታት ሊያገለግል ይችላል። በሌላ በኩል እንደዚህ ያሉ ከፍተኛ አመራሮች እጅ መስጠታቸው በፋኖ ተዋጊዎች ሞራል ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልና በንቅናቄው አመራሮች መካከል መከፋፈል መኖሩን ሊያመላክት ይችላል ተብሎ ተተንትኗል። ይህ ዜና እስከተጠናከረበት ጊዜ ድረስ ከመንግስት ይፋዊ የመገናኛ ብዙሃን የተሰጠ ማረጋገጫ የለም። ከፋኖ ንቅናቄ ጋር ተያያዥነት ባላቸው የማህበራዊ ሚዲያ ገጾች በኩልም በጉዳዩ ላይ ተሰጠ ምላሽ እስካሁን ድረስ የለም። ኢትዮጵያ በአፍሪካ የተፈጸመውን የቅኝ ግዛት ተግባርን ወንጀል ለማድረግ በተዘጋጀው ዓለም አቀፍ ኮንፈረንስ ላይ የተሳተፈች ነው። ኢትዮጵያ በአፍሪካ የተፈጸመውን የቅኝ ግዛት ተግባርን ዓለም አቀፍ ወንጀል ማድረግ በሚመለከት በአልጄሪያ በተዘጋጀው ለሁለት ቀናት በሚቆየው ዓለም አቀፍ ኮንፈረንስ እየተሳተፈች መሆኑ ተገልጿል። ኮንፈረንሱ በመካሄድ ላይ ያለው አፍሪካና የአፍሪካ ተወላጆችን በመካስ ፍትህ ማረጋገጥ በሚለው በዘንድሮ የአፍሪካ ህብረት መሪ ቃል መሰረት ነው። በተጨማሪም ኮንፈረንሱ የአፍሪካ ህብረት ጠቅላላ ጉባኤ የቅኝ ግዛት ተግባርን ዓለም አቀፍ ወንጀል ስለማድረግ ያሳለፈውን ውሳኔ ተከትሎ እየተካሄደ መሆኑ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትርን በመወከል በአፍሪካ ህብረትና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የኢትዮጵያ ቋሚ መልእክተኛ በሆኑት አምባሳደር ሂሩት ዘመነ የተመራ ልዑክ በኮንፈረንሱ ላይ የተሳተፈ ሲሆን በአልጄሪያ የኢትዮጵያ አምባሳደር ሙክታር መሐመድ የልዑካን ቡድኑ አባል ናቸው። ከአዲስ አበባ የግብር አሰባሰብ እና የገቢዎች አገልግሎት አሰጣጥ ጋር በተያያዘ ለሚኖሩ ማናቸውም አይነት ቅሬታዎች መፍታት የሚያስችል አዲስ አሰራር ከንቲባ ጽሕፈት ቤት አዋቀረም። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዛኛው ያረካ ግብር ከፋይ ከንቲባ ጽፈት ቤት ማንኛውንም አይነት ከገቢ አሰባሰብ ከሰራተኛ ስነ ምግባርና አገልግሎት አሰጣት ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘውትር ሐሙስ ኃላፊዎች በተገኙበት እንደሚደመጥና ተጣርቶ ምላሽ እንደሚሰጥበት አሰራር ተዘርግቷል። ሁልጊዜም የአገልግሎት አሰጣጡን ለማሻሻል የሚተጋውና ህዝብን አድምጦ ምላሽ መስጠት ላይ ያተኮረው ማዕከሉ የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት በሚስጥር ጥቆማ የሚሰጥበት ነፃ የስልክ ጥሪ ማዕከል ዘጠና ዘጠኝ ሰባ ሰባት የሚስጥር ሳጥንን ጨምሮ በተጨማሪ ቅሬታን በአካል ለበላይ አመራሮች ማቅረብ የሚቻልበት አሰራር የፊታችን ሐሙስ ጀምሮ ወደ ተግባራ ይገባል። በመሆኑም ከመጪው ሐሙስ ሄዳር 25፣ 2018 ጀምሮ ከጠዋት 2 ሰዓት አንስቶ እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያዘ ቅሬታን አመራሩ ተቀብሎ የሚያስተናግድ መሆኑን በመረዳት በከንቲባ ጽህፈት ቤት ተጨባጭ ቅሬታ ያላችሁ ማቅረብ የምትችሉ መሆኑን የከተማው አስተዳደር አስታውቋል። የሐጅ ክፍያ በከፍተኛ መጠን መጨመሩ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 147ኛው ዓመተ ህጅራ የ2018 የሐጅ አገልግሎትን በተመለከተ በሰጠው መግለጫ ብር ከዶላር አንጻር የምንዛሬ ዋጋው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተዳከመ በመሆኑ የሐጅ አገልግሎት ክፍያ ከብር አንጻር እንዲጨምር መገደዱን አስታውቋል። በዚህም መሰረት የሐጅ አገልግሎት ከባለፈው ዓመት አንጻር በ693 ዶላር እንዲቀንስ ቢደረግም የብር አቅም በመዳከሙ ብቻ የክፍያ ዋጋው ወደ 700 ሺህ ብር ከፍ እንዳደረገው አስታውቋል። ባለፈው ዓመት የሐጅ ጉዞ 625 ሺህ ብር ነበርም። ህዝበ ሙስሊሙ ከህዳር 22 ጀምሮ በሁሉም የምዝገባ ጣቢያዎች እየሄደ መመዝገብ የሚችል መሆኑን ገልጿል። የሳውዲ አረቢያ የሐጅ ሚኒስቴር የሐጅ ምዝገባ ጥር 26 2018 እንዲጠናቀቅ መቁረጡን ጠቅላይ ምክር ቤቱ አሳውቋል። በትግራይ ክልል እየተደረገ ያለው የፖለቲካ ፍጥጫ አነጋጋሪነቱ ቀጥሎ አለ። ትላንት ምሽት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን አፍኖ ለመውሰድ ማንነታቸው ያልታወቁ ታጣቂዎች ያደረጉት ሙከራ ሳይሳካ መቅረቱ ተዘግቧል። በህወሓቱ ውስጥ በተፈጠረው መከፋፈል ምክንያት በክልሉ ያለው የፖለቲካ ውጥረት አይሏል። ትላንት ምሽት በደብረ ጽዮን ገብረ ሚካኤል መኖሪያ ቤት ላይ ፊታቸውን በጭምብል የሸፈኑ ታጣቂዎች ልዩ ኦፕሬሽን ለማድረግ ጥረት ቢያደርጉም ከጠባቂዎቻቸው በገጠማቸው ጠንካራ መከላከል ምክንያት ታጣቂዎቹ ማፈግፈጋቸው ታውቋል። ታጣቂዎቹ ንብረትነቱ የክልሉ የጸጥታ ኃይል በሆነ ሶስት ፓትሮል የመጡ ሲሆን በታጣቂዎቹ የተጠናከረ የመከላከል እርምጃ መወሰዱ ለማወቅ ተችሏል። ጭምብል የለበሱት ታጣቂዎች የደብረጽዮን ጠባቂዎች ባሰቡት ልክ እጅ ባለመስጠታቸው ወደ ኋላ ተመልሰው በተለያዩ አቅጣጫዎች መበተናቸውን ከውስጥ ምንጮች ያገኘነው መረጃ ያመላክታልም። ይህ ኦፕሬሽን ከህወሓት ውስጥ በእነ ደብረጽዮን በተቃራኒ የቆሙ ኃይሎች የመሩት ኦፕሬሽን ሊሆን እንደሚችል ተገምቷል። ክብራትና ክብሯን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥ ናቸው። ዘገባዎቻችን በዚህ አብቅተዋል። ከእኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።